የጥቁር ህዝቦች ድል ለሆነው እንኳን ለዓድዋ ድል በዓል በሰላም አደረሳችሁ። ሰላም ተመልካቾቻችን፣ የባህር ዳር ከተማ አስተዳደር ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያደርሰው ሳምንታዊ ፕሮግራማችን ጣና ፈርጥ ተጀምሯል። በዛሬው የጣና ፈርጥ ዝግጅታችን እንግዲህ የአድዋ ድል በዓልን ምክንያት በማድረግ ባህር ዳር ከተማ በሚገኙ ትምህርት ቤቶች የጥያቄና መልስ ውድድር ተካሂዷል። የተማሪዎች ታሪካቸውን ያውቃሉ ወይ የሚል አንድምታ የነበረው ነውና ይህንን ዝግጅት ወደ እናንተ እናሻግራለን። እስከ ዝግጅታችን ፍጻሜ ድረስ ከኛ ጋር ሆኑ። በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት እና በባህር ዳር መሰናዶ ተማሪዎቹ ታሪካቸውን ያውቃሉ። የዓድዋ ድል በዓልን ምክንያት በማድረግ የጥያቄና መልስ ውድድር ነው። እንግዲህ ይህን ውድድር ማን ያሸንፋል? አብረን የምናይ ይሆናል። ከውድድሩ በፊት ተወዳዳሪዎቹ ስለ ውድድሩና ስለ ዓድዋ ያላቸውን ሀሳብ ይነግሩኛል። እሺ፣ እንዴት ናችሁ? ሀሰን ጥጋ ወንድ እሸቱ ስለ ዓድዋ እስኪ ዓድዋ በሀገራችን ዓመት ከዓመት የሚሄዱ ከበር በዓል ሲሆን በአባቶቻችን በ1888 ጠላትን ኃይል ያሸንፉበት ሲሆን በእኛም ሁሌም በየዓመት የሚዘገር በዓል ነው። ዓድዋ ማለት የጥቁር አፍሪካውያኖች የማንነት መገለጫ ነው። የማንነት የኩራታቸው መገለጫ የጀግንነታቸው መግለጫ ነው። እንደዛ ስንል ኢትዮጵያውያኖች እንደ ኢትዮጵያን አቆጣጠር በ1888 እንደ አውሮፓን አቆጣጠር ደግሞ በ1896 ባደረጉት የነፃነት ትግል ነጮችን አቸንፈው ወይም የውጭ ኃይልን ወራሪዎችን አቸንፈው ነፃነታቸውን በድል የተቀናጁበትና የድሮ አርበኞች አባቶቻችን ይችን እንደዚህ እንደዚህ አምራና ፍንትው ብላ የምትታየውን ባንዲራችን እንድተውለበለብ ለበለብ ለኛ በአክብሮት ያቀረቡልንና እኛ ደግሞ ይህንን ጀግንነታችን ለወደፊትም የሚቀጥል አሁንም ተረክበ ነው ያለ እስካሁንም የተደረገ በነፃነት የኖረች ሀገር በነባሏይነቷን አስከብራ የኖረች ሀገር ኢትዮጵያን ተረክበን ለወደፊትም ነፃነቷ እንደሚቀጥል ያው ለእኛ ትልቅ ትምህርት ነው ካድዋ ከዓድዋ የዓድዋ ላይ አባቶቻችን የሰሩት ታሪክ አንድ በመሆን እኛ ደግሞ ኢትዮጵያኖች አንድ ከሆነ ማንበገር መሆኑን እኛም የእነሱን ታሪክ መስራት እንደሚገባን ትምህርት ይሰጠን። በጣም ጥሩ። ከውድድሩ ምን እንጠብቅ? ከውድድሩ ያው የሀገራችን ታሪክ ስለሆነ ከውድድሩ እኛ እንደምናሸንፍ እርግጠኞች ነው። እሸቱስ? አዎ፣ ያው ከውድድሩ ያው እንግዲህ ሰው አሸንፋለሁ ብሎ ነው የሚነሳ የሀገራችን ታሪክ ነው፣ እንሸንፋለን የሚል ድምጽ አለን። እሺ አመሰግናለሁ፣ መልካም ጊዜ ይሁንላችሁ። ክፉ አይን ካሺ ደግ ደግ የእኛን ባህር ዳር ቆንጆችን አሁን ደግሞ የባህር ዳር መሰናዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ደግሞ ስለ ዓድዋ ሚሉንን እንሰማለን። እሺ ስሜ አጸደ ማርያም እንዳለው እባላለሁ። አጸደ እሺ፣ ስንት ያክል ነሽ? አስራ ሁለተኛ ክፍል ተማሪ ነኝ። አስራ ሁለተኛ ክፍል ተማሪ እስኪ፣ ስላድዋ አድዋ ማለት ለአፍሪካ እንዳጠቃላይ የነጻነት አርማ ሆና ምንትን ተምሳሌት የሆነችበት ነው። እሺ፣ እህቴ፣ እስኪ ወደ አንቺ ልምጣ፣ ና ስምሽን ማን ልበል? ስሜ አብስራ መላክ እባላለሁ የአስራ ሁለተኛ ክፍል ተማሪ ነኝ። የአብስራ፣ እስኪ ስላድዋ ትንሽ ንገረኝ። የው አድዋ እህታችን እንዳለችው የአፍሪካን ሕዝቦች ነጻነት ድል ያሳየ እንትን ነው እና ው የአፍሪካ ሕዝቦች ኩራት የታየበት የአፍሪካ ሕዝቦች ጥቁር ሕዝቦች ማለት እኛ አፍሪካውያን ለካ ከነጮች እንደማናንስ ነጮች የበላይ እንዳልሆኑ ያየንበት ጥቁሮች ከነጮች ጋር እኩል የሆኑበት በዓል በጣም የአፍሪካን ነጻነት እንትን ያለ በዓላችን ነው። እንግዲህ በዛን ወቅት ጦር አሸነፋል። ምን ተማርያለሽ? እኔ ከዓድዋ የተማርኩት አንደኛ ኮሚትመንት ነው። በጣም ቁርጠኝነት ያስፈልጋል። አንድ ስንሆን ምንም የማይቻል ነገር የለም። ድር ቢያብር አንበሳ ያስራል አይደል የሚባለው? ልክ እንደሱ እኔም አንድነትን ተምሬበታለሁ። የኢትዮጵያ ህዝብ አንድ ከሆነ ምንም ነገር የሚያቅተው የለም። ያው እኔ ተምሬ ሀገሬ መቀየር እፈልጋለሁ። ታውቂያለሽ ህዝባችን የተለያየ እንትን ነው ያለው ስለ ሀገሩ። አሁን ላይ ስለ ሀገራችን ሰዎችን፣ ተማሪዎችን ብትጠይቂያቸው ምንም ይሄን ያክል እንትን የላቸውም። ነገር ግን አንድ ላይ ተደራጅተን አንድ ሆነን ሀገራችንን ማስቀ መምራት ሀገራችንን ትልቅ ደረጃ ላይ ማድረስ እንድንችል የበኩሌን እወጣለሁ። በጣም ጥሩ። እንግዲህ የጥያቄና መልስ ውድድሩም ሊጀምር ነው እና እንግዲህ ከውድድሩ ከእናንተ ምን እንጠብቅ? እናሸንፋለን። መልካም ጊዜ ይመኛለሁ። በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤትና በባህር ዳር መሰናዶ የዓድዋ ድል በዓልን ምክንያት በማድረግ የጥያቄና መልስ ውድድር ነው። እንግዲህ ይህን ውድድር ማን ያሸንፋል? አብረን የምናይ ይሆናል አብራችሁን ሆኖ መቶ ሀያ ዘጠነኛውን የዓድዋን በዓል መሰረት አድርገን በጣና ሐይቅና በባህር ዳር ሁለተኛ ደረጃ ትምህርት ቤት በሁለቱ ትምህርት ቤት ጥያቄና መልስ ውድድር እናካሄዳለን። ይሄ የአድዋ ድል በዓል ጠቅላላ የአፍሪካ ሕዝብ የነጻነት ድል ያገኘበት በዓል ነው። ይህን በዓል ስናከብር ለልጆቻችን ረጅም ርዕይ እንዲይዙና ዓለም አቀፋዊ እይታ እንዲኖራቸው ውጤታማ የሆነ ተግባርን አሳይተው በዓለም ድንቅ የሆኑ ልጆችን መፍጠር ስለምንፈልግ ይህንን በዓል ሲያስቡ አባቶቻቸውን የቀደሙ አባቶቻቸው የሰሩትን ታሪክ ገር እንዲሁም በዚህ ቀን ድልን በማስመዝገብ ለሀገር ነጻነትን እንዴት እንዳስከበሩ ማሳየት የምንፈልግባቸው ብዙ መሴጆች ስላሉት በተግባር በደንብ አድርገው እየፈተሹት ከቃል ትምህርት በተጨማሪ በማስረጃ በሚዲያ እየሰሩ እንዲሄዱና እነሱም ውጤታማ የሆነ ስራ እንዲሰሩ ከማሰብ አንጻር የተዘጋጀ መርሃ ግብር ነው። ይሄ መርሃ ግብር በዚህ ብቻ የተካተተ ሳይሆን ፋሲሎም ዛሬ በጣም በደመቀ ሁኔታ ተከብሯል። ልጆች በጣም በሰፊው አሁን እዚህ ላይ በምናየው አይነት አከባበር ሌሎች ትምህርት ቤቶችም በተመሳሳይ አንደኛ ደረጃም በተመሳሳይ በዚህ ልክ ነው ዛሬ በየትምህርት ቤቶቻችን እየተከበረ ያለው። የ129ኛው በዓል አድዋ ነጻነት በዓል የምናክብረት መርሃ ግብር በዚሁ በይፋ የተከፈተ መሆኑን አብስራለሁ። ጥያቄ ቁጥር አንድ ተማሪ ሀሰን አድዋ ድልባል ዘንድሮ ለስንተኛ ጊዜ ይከበራል ነው የሚል የመጀመሪያው ጥያቄ ላንተ ስለደረሰ መልሱን ተናገር ያድዋ ድል በዘንድሮ አመት ለ129 ጊዜ እየተከበረ ይገኛል በአገራችን ስለመለሰው አጨብጭቡለት መልሱ በትክክል ተመልሷል ጥያቄ ቁጥር ሁለት ተማሪ ያብስራ ከመሰናዶ በዚህ ታሪካዊ ፍልሚያ ማለትም ባደዋ ባደዋ ጦርነት የኢትዮጵያን ጦር የጦር አበጋዞች ወይም መሪዎች ከሚባሉት መካከል ቢያንስ ሶስቱን ጥቀሽ። እሺ ራሱ አጼ ምኒልክ ነበረ። እሁ ራስ መኮንን ነበረ። ራሱ የአጼ ምኒልክ ባለቤት እየጠየቱ ነበረች። ግማሽ ይሰጣስ የአጼ ምኒልክ የጦር መሪዎች የነበሩ አድዋ ላይ የኢትዮጵያን ጦር የመሩ የጦር አበጋዞች ወይም መሪዎች መካከል ሶስቱን ጥቀሽ ናያልኳት። እሷ ራስ መኮንን ብላለች። አንድ መልሳለች። ሌላውን ስላልመለሰች ባጠቃላይ መልሱን ለመናገር፣ አዎ ንጉስ ተክለ ሃይማኖት ተፍ ጎጃም፣ ራስ ሚካኤል፣ ራስ መኮንን፣ ራስ መንገሻ አቲከም፣ የቡሬው ማለት ነው፣ ዋግሽም ስዩም ንጉሴ፣ ጓንጉል ራስ ወሌ ብጡል ተሳትፈዋል ማለት ነው። እሸቱ ጥያቄ ቁጥር ሶስት እሸቱ ከጣና አይቅ መሰረታዊ የሆነው የአድዋ ጦርነት መነሻ ምክንያት ምን ነበር? መነሻ ምክንያት ኢትዮጵያ ማንኛውንም የውጭ አገር ግንኙነት ስታደርግ በታሊያን መንግስት ማረግ ትችላለች ሲል በኢታሊያኛ ሲተረጎም ግን ኢትዮጵያ ማንኛውንም የውጭ ግንኙነት ስታደርግ በጣሊያን መንግስትና መንግስት ጥያቄው ስለተመለሰ አጃብጅቡለት። ጥያቄ ቁጥር ዘጠኝ ለጋጣሚ አንቺ ጥያቄ ምርጫ ነው። በኢትዮጵያና በጣሊያን ጦር መካከል የመጀመሪያው ውጊያ የተካሄደበት የጦር ሜዳ የትኛው ነው ከሚከተሉት መካከል? ሃ መቀሌ፣ ለአድዋ፣ መ አምባላጌ፣ ሰ ማይጨው። መልሰዋለች። አጨብጆላ ተማሪ በእውቀቱ ጥያቄ ቁጥር አራት የአድዋ ድል ለኢትዮጵያም ሆነ ለጥቁር ሕዝቦች ያበረከተው አስተዋጽኦ ምንድን ነው? እንደ ኢትዮጵያ ስና ኢትዮጵያን ነፃነቷ እንድታገኝ አድርጓታል። እንዲሁም ደግሞ ነጭ በጥቁር ሕዝቦች ላይ የነበረውን የበላይነት እንዲያስቀር አድርጓል። የጥቁር ሕዝቦች አንቲኮሎኒያል እንትን በማድረግ ያው ነፃነታቸውን ማግኘት ችለዋል። ከዛም በኋላ እና የነጭን የበላይነት በጥቁር ላይ የነበረውን የነጭን የበላይነት ያስቀረ ነው። ብዙ የአፍሪካ ሀገራት ነፃነታቸውን ያገኙበት ነው። የኢትዮጵያ እንደ ተምሳሌ በመቁጠር ማለት ነው። እሺ፣ ተመልሷል። እጅ አጨብጭቡለት። ጥያቄ ቁጥር አምስት ተጠያቂ ተማሪ ተማሪ ትዕግስት ከጣና ሐይቅ በግል ጣሊያን የውጫሌ ውልን በይፋ በመሰረዝና የኢትዮጵያን ሙሉ ነጻነት የሰጠው በየትኛው የሰላምና የርቅ ውል መሰረት ነው? የውጫሌ ስምምነት፣ የውጫሌ ስምምነትን መሰረዙን አንቀጽ 17ን ትሰት ነው ብሎ የሰረዘና የኢትዮጵያ ሙሉ ነጻነት የሰጠው በየትኛው የሰላምና የርቅ ውል ነው? ይለፈኝ። ኦኬ፣ አልመለሰችም። ለሌላ አለ ከቤትም ከውጭም ከውጭ መመለስ የሚፈልግ? እሺ አዲስ አበባ ስምምነት ነው። አዲስ አበባ ስምምነት ይባላል ማለት። ጥያቄ ቁጥር ሰባት ተማሪ ሀሰን ከጣና ሐይቅ ኢትዮጵያውያን ዓድዋ ላይ የሰለጠነና በዘመናዊ ሰራዊት ታጥቆ የመጣውን የነጭ ወራሪ ወይም የጣሊያን ጦር ያሸነፉበት ሚስጥር ምን ነበር? የዓድዋ ጦርነት ላይ ኢትዮጵያን ለማሸነፋቸው ሚስጥር አንደኛውና ዋነኛው ትብብር በነበራቸው ነው። ኢትዮጵያውያን በጣም ዲፈረንስ ልዩነት ቢኖራቸውም የዓድዋ ላይ ሁሎችም ዘምተው በማሸነፋቸው ይሄ ዋና ትምህርት አንድነት ቢኖራቸው በጣም ዋና ሚስጥር ነው። በትክክል ተመልሷል። አጨብጭቡለት። ተማሪ አብስራ ከመሰናዶ ትምህርት ቤት በዓድዋ ጦርነት የኢትዮጵያ ጦር የጣሊያን ጦር ጠቅላይ አዛዥ ማን ነበሩ? ምርጫ አለው ሀ ጀነራል አርሞንዲ ለ ጀነራል ዳወር ሜዳ መ ጀነራል ባራቶሪ ሰ ጀነራል አልበርቶኒ አልበርቶኒ አልተመለሰም ባራቶሪ ናቸው ተማሪ እሸቱ ከታናይቅ ጥያቄ ቁጥር 11 ለአጼ ምኒልክ መረጃ በማቀበል ና ለጣሊያን ደግሞ የተሳሳተ መረጃ በመስጠት ለአድዋ ድል አስተዋጽኦ ያደረገ አርበኛ የትኛው ነው ከሚከተሉት ራስ መንገሻ ዮሐንስ ለራስ አሉላ መ አዋሎም ሰ ደጃዝማች ባታጎስ አዋሎ አዋሎ በትክክል ተመልሶ አላጨብጭቡለት። ተማሪ አጸደ ማርያም ከመሰናዶ ትምህርት ቤት ጥያቄ ቁጥር 12 ከሚከተሉት ስለ ዓድዋ ድል ትክክል የሆነ የትኛው ነው? ሀ ኢትዮጵያ ዓለም አቀፍ ዝናንና እውቅናን አስገኝቶላታል። ለ የቅኝ ገዥዎችን ቅስም የሰበረ ድል ነበር ጥቁሮች በነጮች ላይ የተጎናጸፉት የመጀመሪያ ወታደራዊ ድል ነው። ሰ ሁሉም በትክክል መልሰዋለች። አጨብጭው። ተማሪ በእውቀቱ ከጣና ሐይቅ ትምህርት ቤት ጥያቄ ቁጥር ስምንት እንደሚከተለው አነብላለሁ። ከዓድዋ ድል በኋላ ብዙ የአፍሪካ ሀገሮች የኢትዮጵያን እንደ አርአያ በማየት ወይም በመመልከት የኢትዮጵያን ቀይ፣ ቢጫ፣ አረንጓዴ ባንዲራ የሚጠቀሙ ብዙ የአፍሪካ ሀገሮች አሉ። ቢያንስ ሶስቱን ጥቀስ። ጋና ጋና ጊኒ ሴኔጋል ተመልሷል ይበቃል አጨብጭብለት በትክክል ስለተመለሰ ተማሪ ትዕግስት ከጣና ይቅ ጥያቄ ቁጥር ስድስት እንደሚከተለው አነብልሻለሁ የጣሊያን ጦርን ለመመከትና ኢትዮጵያን ከቅኝ ግዛት ወረራ ለማዳን አፄ ምኒልክ የክተት አዋጅ አውጀዋል በዚህም መሰረት ሕዝባቸውን ከተጠብቀኝ ያሉበት ቦታ ማን ይባላል? አልተመለሰም። ወራይሉ ነው። ወራይሉ ላይ ከተጠብቀኝ ነው ያሉት። ጥያቄ ጨርሰናል። አሁን በተደረገው የጥያቄና መልስ ውድድር ሁለት ከጣና ሐይቅ አስራ ሁለተኛ ክፍል ሁለት ከመሰናዶ ናቸው ሁለት ደግሞ በግል ከጣና 11ኛ ክፍሎች ናቸው ተወዳዳሪ የነበሩት ከስድስቱ ልጆች ሶስቶቹ 12ኛ ክፍል ያሉት ተመሳሳይ ውጤት ስላመጡ ሁለት ሁለት ስለዚህ የመለያ ጥያቄ ለትንሽ ደቂቃ ትታገሱንና እሱን አዘጋጅተን ማን አሸናፊ እንደሚሆን ከትንሽ ቆይታ በኋላ እነግራቸዋለን እናመሰግናለን ክፉ

ሶስቱ ተማሪዎች ሶስቱ አስሮተኛ ክፍል ተማሪዎች እኩል ውጤት ስለመጡ ለማወዳደር የመለያ ጥያቄ ልንጠይቃቸው ነው። አሁን የመጀመሪያ ተጠያቂ ተማሪ ያጸደ ከመሰናዶ ነው። ጥያቄ ቁጥር ጥያቄ ቁጥር አንድ በኢጣሊያን ሀገር የሽፍት ወሬ ሲሰማ እንግሊዘኛ ሲሰማ የተፈጠረው ስሜት የሉባት ረት በኢጣሊ አገር ላይ የመጠፈስ ነው ማለት ነው። እንደተስናየው ክሪስፒ የሚባለው መሪያቸው ከስልጣማ ረ እና ጀነራል ባራቶንንም ደግሞ አስረውታል እና ደግሞ በጣም ስለተሰማቸው ብሪትሽን በጣም ብለ ነበረ። እንደ ኢጣሊያ የሆነ ውስጥ ደግሞ በጣም ሽንፈት ተሰምታቸው ነበረ፣ እና በዛ ምክንያት እነዚህ ነገር አብራሪ ሰላም የሰልፍ ነገር ወጣ የመጡ ይመስለኛል። የሆነ በሽንፈታቸው ምክንያት እንትን አድማ ነገር አስነስተው ነበር። እንዴት እንሸነፋለን። ምናምን እንደዛ ነገር ጥያቄው የጣሊያን ሕዝቦች በመሸነፋቸው ምን አሉ ነው። በሰላማዊ ሰልፍ ወጥተው ቪቫ ምኒልክ የሚል ስሎጋን ይዘው ሎንግቱ ሎንግ ሊቭቱ ምኒልክ ማለት ነው። የጣሊያን እስረኞች እፈቱልን፣ ለኢትዮጵያ ታሰሩ እፈቱልን እያሉ፣ የጣሊያን ጦር ከአፍሪካ ምድር ይውጣ እያሉ ዘውቶች መፈክር። ጥያቄ ቁጥር ሁለት ተማሪ ሐሰን ጣሊያን ኢትዮጵያን በወረረበት ወቅት የጣሊያኑ ጠቅላይ ሚኒስተር ማን ይባል ነበር? ፍራንኮ እንደገናፍራንሲስኮ ክሪስፒ ተመል። ጥያቄ ቁጥር ሦስት እሸቱ ከጣያቅ ትምህርት ቤት ለመቀሌ የመለቀቅ ዋናው ሚና የተጫወተው ማነው? እትዬ ጣይቱ የጣሊያንን የውሃ መቅጃ ተሸፍንባቸው፣ ከዛ የጠላት ኃይል የሚጠጣው ውሃ ባጣበት ጊዜ ያን ያን ደግሞ አጼ ምኒሊክ ሰበሚሆሆ ኃላፊነት አላደረገባቸውም ነበር እንም ፈቅዶላቸው ነበረ። በትክክል ተመልሷል። አላጣቸውጠቀ ያንበሳውን ድርሻ የወሰዱት እስካሁን ከተጠየቁት ጥያቄ ምንም ኤክስ ሳይኖራቸው እኩል ተወዳዳሪ የሆኑት የአስራ ሁለተኛ ክፍል የጣናቂ ተማሪዎች ተማሪ አሰን እና ተማሪ እሸቱ ናቸው። አጨብጭቡላቸው። አሁንም እነሱን ለመለየት ጥያቄ እያዘጋጀነ ነው፣ ጠብቁ። ናቸው ክፉ አይን ካሺ ደግ ደግ ሽልንስማ የኛን ባህር ዶዋር ቆንጆች ምኒልክ ተነስቶ ባያነሳ ጋሻ ምኒልክ ተነስቶ ባያነሳ ጋሻ ግብሩ እንቁላል ነበር። ይሄን ጊዜ አበሻ አንደኛው ጥያቄ ነው። ለሱ ሰጠው። ላክበክ ጥያቄ ቁጥር አንድ እሸቱ እንግሊዘኛ ጥያቄ ነው። ሂስትሪ ዋት ዌር ዘ ቱ ካንትሪስ ሪዘርቭድ ሪዘርቭድ አንደርስታንድ ዚስ ፎር ኢታሊያን ፕሮቴክቶሬት ኦቨር ኢትዮጵያ ብሪቲሽ ሪዘርቭድ ነው ሪዘርቭድ ፎር ዘ ኢታሊያን ፕሮቴክቶሬት ኦቨር ኢትዮጵያ ኖቲፊኬሽን ሁለቱ ሪዘርቭድ ያረጉ ፍራንስ እና ፍራንስና ራሽያ ናቸው። አጨብጭሙለት። ዋት ዎዝ ዘ ሙመንት ዛት ፎርምድ ኢን ሳውዝ አፍሪካ ፖስት ዓድዋ ጨርሰናል። እስካሁን በአወዳደር ነው ጥያቄ መሰረት የተማሪዎችን ደረጃ እንደሚከተለው እንገልጽላቸዋለን። ተማሪ ሀሰን ከአስራ ሁለተኛ ክፍል የሶሻል ሳይንስ ተማሪ ሁሉንም ጥያቄ በመመለስ አንደኛ ስለሆነ አጨብጭቡለት። ሁለተኛ ተማሪ እሸቱ አክሎግ ከአስራ ሁለተኛ ክፍል እንዲሁም ሁሉንም ጥያቄ መለስ በመጨረሻ በማለያ ጥያቄ ተለቅ ተበልጦ ሁለተኛ ስለሆነ አጨብጭቡለት። ሶስተኛ ከተጠየቀችው ጥያቄ አንድ ብቻ የክስ በመሆን ሶስተኛ የሆነችው መሰናዶ ትምህርት ቤት አጸደ ማርያም አጨብጭሙለት። አራተኛ የአብስራ ከመሰናዱ። በግል የተወዳደሩ አንደኛ ከአስራ አንደኛ ክፍል ተማሪዎቻችን አንደኛ አንደኛ ተማሪ በእውቀቱ ከተሰጠው ጥያቄ ሁሉን በመመለስ በግል ስለተወዳደረ ነው እንጂ ሁሉንም ስለመለሰ አንደኛ ነው። አጨብጭሙለት። ሁለተኛ ትዕግስት፣ ሁለተኛ ትዕግስት ትግስት እናጨብጭብላት። አሁን ወደ ሽልማት እንሄዳለን። ሽልማቱን እንዲሰጡልን አቶ ሙጨ ወደ መድረክ። ተማሪዎች እንኳን ለ129ኛው የዓድዋ ድል በዓል በሰላም አደረሰን ብለን ዛሬ በጣና ትምህርት ቤት ላይ የጥያቄና መልስ ውድድር የዓድዋን በዓል ምክንያት በማድረግ ያደረግነው እንግዲህ፣ አሸናፊዎች ተለይተዋል። አሸናፊዎች ሽልማት ይሰጣል። ይህንን ሽልማት የሚሰጡልን የባህርዳር ከተማ አስተዳደር ትምህርት መምሪያ ምክትል የመምሪያ ኃላፊ ወይዘሮ ትበይን ይሆናሉ። እሳቸውን እጋብዛለሁ። አንደኛ የወጣው ሀሰን ትዳቦ ከጣና ሐይቅ ሶስት አራቱንም መልሶች በመመለስ እናመሰግናለን። ሁለተኛ እሸቱ አክሎቅ አሁንም ከጣና ሐይቅ ሶስተኛ የወጣችልን ልግ ከባህር ዳር መሰናዶ አጸደ ማርያም እንዳለው። አራተኛ የወጣችው ከባህር ዳር መሰናዶ የአብስራ መላክ ከዚህም በተጨማሪ ሁለት ልጆች በግል የተወዳደሩ ነበር። ከጣና ሐይቅ 11 ክፍል አንደኛ በእውቀቱ አድማስ፣ ሁለተኛ ትዕግስት ዳኛው። እናመሰግናለን የሽልማት ስራ ስርዓቱ በዚህ ይጠናቀቃል። መልእክት ካለ ዛሬው መልእክታችን ያው እንደምታውቁት ዛሬ የመቶ ሀያ ዘጠነኛው የዓድዋ ድል በዓል መሰረት አድርገን ያካሄድ ነው የጥያቄና መልስ ውድድር ነው። የሁለቱ ትምህርት ቤቶች ፉክክር በጣም ደስ የሚል ነው። ዛሬ የነጻነታችን የኛ ኢትዮጵያውያን ብቻ ሳይሆን የጥቁር ህዝቦች መላ የጥቁር ህዝቦች የነጻነት ቀን ነው፣ የድል ቀን ነው። ቀደሙት ዘመናት አጼዎቹ በፍቅር፣ በሰላም፣ በአንድነት ይችን ሀገር አቆይተው እንዳስረከቡን ሁሉ ዛሬ ያለነው ተማሪዎችም በዓለም ኢትዮጵያ ከፍ እንድትል ማድረግ የምንችልበትን እውቀት ገቢተን የተሻለውን እውቀት ወደ ተግባር ቀይረን ዓለምን በኢትዮጵያ እንዲጠራ ማድረግ የምንችልበትን ታሪክ ለመድጋ። ሁላችንም ቆርጠን መነሳት እንዳለብን በውስጣችን እንድንይዝ ነው። ይህንን መርሃ ግብር ማዘጋጀት ያስፈልጋል። ስለዚህ በዚህ ቆይታ የተሳተፋችሁ በጣም ነው የምናመሰግነው። ክብር ይስጥልን። ነፃነት ታወጀ፣ የካቲት ሃያ ሶስት ተብሎ ሲጠራ ድላችን ይወሳል። በዓድዋ ተራራ ነፃነት ታወጀ፣ ጣሊያን አፈረ፣ በጦርና ጋሻ ሰላም ተከበረ። ፍቅርና ሰላም በአለም ሰፈነ። ዓድዋ የደም ግብር ለሰላም ለፍቅር አጥንቱን ልልቀመው መቃብር ቆፍሬ ጎበናን ከሸዋ አሉላን ከትግሬ ትናገር አድዋ ትናገር ሀገሬ ሀገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ ነፃነት በሀገር ኮርቼ ጎር በደስታ በሁሉ በርትቼ እጃ ሰጥም ብሎ ምኒልክ ተነሳ። ክፉ አይንካሺ ደግ ደግሽ ልንስማ የኛን ባህር ዶዋሪ ቆንጆች ከ ውድ ተመልካቾቻችን እስካሁን ስትከታተሉት የነበረው የዛሬው የጣና ፈርጥ መሰናዷችን እንግዲህ የዓድዋ ድል በዓልን ምክንያት በማድረግ በጣና ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን የተደረገውን የጥያቄና መልስ ውድድር ነበረ። ይህ የጥያቄና መልስ ውድድሩ እንግዲህ ጣና ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት እና በባህር ዳር መሰናዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተካሄደ ነበር። እንግዲህ ቀደም ሲል እንደተመለከታችሁት የጣና ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከአንደኛ እስከ ሁለተኛ ወጥተዋል ማለት ነው። እሺ፣ እስኪ ከእነሱ ጋር ትንሽ ቆይታ አደርጋለሁ። አብራችሁን ሁኑ። እሺ፣ እንዴት ነበር ውድድሩ? ያው ውድድሩ እንግዲህ እኛም ያው የሀገራችን ጉዳይ ስለነበረ እኛን የሚጋብዝ ከልጅነት እስከ እውቀት ከአባቶቻችን እንደገናም ደግሞ ከእውቀት አባቶቻችን ከወላጆ አባቶቻችን ከወንድሞቻችን ተምረን የመጣ ነው ነበር ውድድሩ። በጣም ኮምፒቴሽን የበዛበት ነበር። ያው እንግዲህ በውድድሩም ዙሪያ ያው የጣና የቅ እንግዲህ ሁለታችን ሀሰንና እሸቱ ሁለታችን ባደረግነው። ከመሰናዱ ጋር ፉክክር ያው ሁለታችንም አሸናፊ ነበርና፣ ያው ሁለታችንም እንግዲህ ያው ያለንን ነገር መልሰናል። ያው እንደዚህ ነበር። እሺ አመሰግናለሁ። እንኳን ደስ አላችሁ። ውድድሩ እንዴት ነበር? ውድድሩ በጣም አሪፍ ነበር። ፉክክር የበዛበት ነውና ምን ያለ ስለ ዓድዋ እናውቃለን ስለ ሀገራችን ታሪክ እናውቃለን የሚለውን። ስንጠየቅ ነበረ። እና በጣም ውድድሮ በጣም አሪፍ ነበር። እናሸንፋለን ብላችሁ ነበር? አሸንፋችኋል? እናሸንፋለን ብለን ነበር አሸንፈናን። ያው ቃላችን እንግዲህ። ተማሪዎቹ ከዓድዋ ምን ይማሩ? ያው ተማሪዎች አሁን ከዓድዋ መማር ያለባቸው ነገር እነሱ ከጠነከሩ ማድረግ እንደሚችሉ መማር አለባቸው። ትናንት ታሪካቸውን አውቀው ትናንት አባቶቻችን ጠንክረው ሂደው እዛ በዛ ጥቁር ሰው አይችልም በሚባልበት ጊዜ ያንን ታሪክ ሰርቷል። የአሁኑ ትውልድ ደግሞ ትምህርታቸውን ጠንክረው በመማር ሀገርም መጥቀም ይችላሉ እና እዚህ ከታሪክ መማር አለባቸው ብዬ አስባለሁ። ኢትዮጵያውያን ያው ከአፍሪካ ጥቁር ሕዝቦች ተብለን ከምንጠራው አንዷ አገር ኢትዮጵያ ናት። ነገር ግን ኢትዮጵያ በነጻነት በኩል እስካሁን ማንነት ማንም ቢሆን ነጻነቷን ያልነጠቃት ሀገር ነች። ይህንን ታሪክ ስንሰማ፣ ይሄንን ታሪክ ስናነብ፣ ይሄን ታሪክ ሁሉን ነገር ስናይ ደግሞ እኛ ተማሪዎች የሚሰማን ስሜት ሀገራችን ከዚህ በኋላም ከዚህ በፊትም ምንም አይነት በቅኝ ግዛት አልተገዛችም፣ ከዚህ በኋላም በቅኝ ግዛት እንደማትገዛ ሀገራችን ደግሞ እኛ ያው ባለን አቅም በተባበረ ክንድ ያው ያው ወደፊት እንደምንረከብ ምናምን ይሰማቸዋል ብዬ አስባለሁ። እሺ አመሰግናለሁ። ውድ ተመልካቾቻችን እስካሁን ስትከታተሉት የነበረው የዛሬ የጣና ፈርጥ ዝግጅታችን እንግዲህ የጥቁር ሕዝቦች ቀን በሆነው በዓድዋ ድል በዓል ምክንያት በማድረግ የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎችና የባህር ዳር መሰናዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት ያካሄዱትን የጥያቄና መልስ ውድድር ነበር። በዚህ ጥያቄዎች እንግዲህ እንዳስተዋል ነው ከሆነ ተማሪዎቹ ታሪካቸውን ምን ያክል ያውቃሉ የሚል ጥያቄና መልስ ውድድር ነበር። እንግዲህ እንደተመለከታችሁት የጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከአንድ እስከ ሁለት ያለውን ደረጃ ሲይዙ የባህር ዳር አጠቃላይ መሰናዶ ትምህርት ቤት ደግሞ ሶስተኛ ደረጃ በመሆን ውድድሩን አጠናቀዋል ማለት ነው። በዚህ ዝግጅት እንግዲህ አጭር መነባነብም ቀርቦ ነበር። ይህንንም ወደ እናንተ አሻገር ነ ይህንን ዝግጅት አዘጋጅቼ ያቀረብኩላችሁ ሳዲያ አብዲ ነበር። ሳምንት ሌሎች ዝግጅቶችን ይዤላችሁ ቀርባለሁ። መልካም የአድዋ ድል በዓል ቀን ይሁንላችሁ። መልካም ጊዜ ይሁን።